ቪዲዮ አለኝ መጽሐፍ ቅዱስ እርስ በርስ ይጋጫል ብላችሁ ያወራችሁት ቪዲዮ አለ። በእርግጥ አንተ አይደለም ያወራኸው ወደ ሰባት ምናምን ጥቅሶች አሉ። ነገር ግን ምንም ስላልታየኝ እስኪ እንዴት እንደተጋጨ እንት ነግረኝ። የፈለኩ ቪዲዮ ከፍቼ ማሳየት ይችላለሁ። ያወራችሁትም ማለት ነው ሉቃስ ሶስት ሀምሳ ሶስት ዘፍጥረት ሁለት አስራ ሁለት ሁለተኛ ሳሙኤል ሀያ ሶስት ስምንት ከአንደኛ ዜና አስራ አንድ አንድ ሁለተኛ ሳሙኤል አምስት ስድስት ከአንደኛ ዜና ላይክ በቃ ተቆጥሮ የማያልቁ ግጭቶች ይኖራሉ ማለት ነው፣ ሰው ሰራሽ መጽሐፍ ሲሆን ሁለተኛ ሳሙኤል ስምንት አራት ከአንደኛ ዜና አስራ ስምንት አራት አንደኛ ነገስት አስራ አምስት ሰላሳ ሶስት ከሁለተኛ ዜና አስራ ስድስት አንድ ሁለተኛ ዜና ሁለት ሁለት ከአንደኛ ነገስት አምስት አስራ ስድስት

ያለ ነገር ነው የሚያወሩት እኔ አይደለሁም የሚያወራው እሺ ያው ትልቁ ላይ ያለው ልጅ ነው የሚያወራው ማን ይላል ስሙ አህ ማን ይላል ስሙ ሄሎ ሄሎ አይ ስሙ እንትን እንትን ነው የተጻፈው አረበኛ ስሙ ማን ይላል አነብ አለው ግን ስሙ ይታያል። አረበኛ ነው ስሙ። አረበኛ ነው አይታየም። አይ ሊሆን እንጽፍ ያለው እ እሱ ነው የሚያወራው ግን ሲያወራ ማለት እዚህ ጋር ውሸት ሲወራ ማስቆም ነበረብኝ። አይ ላሁን እኔ ሶሉካ አንደኛ ነው ያለው፣ ሁለተኛ ነው አስቀምጭላቸው ነው። ማንኛውም ልጆች እዚህ መጥተው ሲያወሩ ጊዜ እኔ አኔ ነው ይሄን ቃል ግን ሲናገሩ ቃሉ የሌለ ነገር እንደማያወሩ ይጋጫል ብለ የገለጹበትን እና

እውነት መስሎኝ የአንዳንዱን ጽፌ እዚህ ጋር አይቼዋለሁ፣ ቼክ አድርጌያለሁ። ግን ምንም የማይገናኝ ነገር ነው። ሌሎችንም ማየት እንችላለን። እንትና ያለስ እንትና ያለ ሉቃስ 3 53 ከዘፍጥረት 2 12 ጋር ለምን እንደዚያ አታደርገው? ሁሴን የባይብል ግጭቶች በሚለው ብታወሩ ይሻላል። አሁን እሱ ያነሳውን እሱ ሲመጣ ደግሞ ብጠይቁት ይሻላል። ምክንያቱም እሱ ያነሳበትን አንግል እሱ ስለማያውቀው እንደተጋጨ የሚለውን እሱ ያስረዳን ሲመጣ ማለት ነው። ግን አሁን ባይብል ይጋጨን በሚለው ሁሴን ጋር ነው። አይ መጽሐፍ ቅዱስ ይጋጫል ማለት ሳይሆን፣ በእርግጥ አሉ አንዳንድ ጥቂቶች አሉ። ያ ያለው ደግሞ ይጋጫል ማለት ሳይሆን፣ አሁን ለምሳሌ የብረስ ቃል ይገባበታል። እሱን ደግሞ በሊቃውንቶች ነው እንጂ የሚተረጉመው። ይሄ ግን እያለ ያለው ቁርአን ላይ መጽሐፍ ቅዱስ ይጋጫል። አይጋጭም፣ አይጋጭም፣ መጽሐፍ ቅዱስ አይጋጭም። ኢየሱስ ክርስቶስን ዲያብሎስ እንደፈተነ ታምናለህ አይደለ? አዎ። አንተ በመጀመሪያ ወዴት ነበር የወሰደው ዲያብሎስ? ወደ ተራራ ነው የወሰደው ወይስ ወደ መቅደስ ጫፍ? አይ እሱ እኮ በቅደም ተከተል በአራቱ በወንጌላት ስላለ እሱ እኮ ይሄ ነው ነው ተራራ ነው። እሺ ሉካሶን ምዕራፍ አውራት ሉካሶን ግን እዚህ ጋር የተነገረው ነገር ስህተት ነው አይደለም ማለት ውስጡ ያለው ሆኖ በርካታ ሰው ይከታተላል። አውጣ እየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ መንፈስ ቅዱስ ወደ በመንፈስ ቅዱስ ወደ ምድረ በዳ ተመርቶ አርባ ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተርቦ፣ ዲያብሎስም የእግዚአብሔር ልጅ ከሆኑ ይህን ድንጋይ እንጀራ ሁን ብለ ይዘዛለው። ኢየሱስም ሰው በእግዚአብሔር ቃል ይሁን በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰል። ላብሮስም ረጅሙ ወደ ሆነው ተራራ አወጥቶ ያለምን መንግስት ሁሉ በቅጽበት አሳየው። በጣም ጥሩ ሉቃስ ንገል ነው አይደል? አጣው አራት ላይ አጡ አራት አምስት ምን ይላል? ዲያብሎስም ረጅም ወደ ሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው ይላል አይደል? በጣም ጥሩ ከዛ ደግሞ ዘጠኝ ላይ ሄደና ወደ ኢየሩሳሌም ደግሞ ወሰደው። በመቅደስ ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለአንተ ያዝልሃል አለው አይደል? አሃ

ከዛስ ወደ መቅደስ ጫፍ ወሰደው ይለናል ማን ይሄን ያለን ሉቃስ ማቴዎስ ደግሞ በዚህ ተቃራኒ ይሄን ማቴዎስ ደግሞ ያውና ማቴዎስ ወንጌል ምዕራፍ አራት ቁጥር አምስት ላይ ምን ይላል ከዚህ በኋላ ዲያብሎስ ወደ መቅደስ ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆመ ይላል አየህ መጀመሪያ ወደ መቅደስ ጫፍ ነው ወሰደ ይለናል ይሄ ግጭት አለ ይሄ ከዛ ወደ ተራራ ይለናል። ሲፈት ነው። ማን ነው ትክክለኛው? እኮ ማን ነው ትክክለኛው? አሁን ይኸውልህ እዚህ ጋር አንድ ማደም ማወቅ ያለብኝ ነገር አለ እኮ አንዱ እኮ እንግሊዝ ዘገባ ሲሆን አንዱ በዚህ ልጀምር ይችላል በዛ ልጀምር ይችላል። ነገር ግን ይሄ የሌለው ቢነገር ነው። ግጭቱን ከቁራን አንብቦ ጥቅሽ ነው እንደዚህ ነው ያልኩህ። የሚለው ሉቃስ አራት አዎ እየጠየኩህ፣ መልስ እንጂ አንብቦ ነው አዎ፣ ነው አይደል? ይሄው እና አንብቦ ምን ችግር አለው? የወሰደው ወዴት ነው አልክም? አዎ ስለዚህ ቆይ አንዴ ትረጋገጥ። እናውቀዋለን፣ ታውቀዋለህ አንተም። አሁን ወደ እሷ አትሽሽ። ነው ወደ ተራራ ነው ወደ መቅደስ ጫፍ፣ መጀመሪያ የወሰደው ወደ መቅደስ ጫፍ ወደ ተራራው ነው ይስሩ መጀመሪያ። የሚለውስ የእግዚአብሔር ልጅ ከሆነ ይህን ድንጋይ እሺ ቆይ፣ ለዛ እኮ ነው ላይ ምንም ማለት ልብ ስላላልኩ እኮ ነው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደ ሆነ ታሽ ወደ ተራራ ወሰደ። መጀመሪያ ወደ ተራራ ወሰደ። ስለዚህ ወደ መቅደስ ጫፍ የሚለውስ መጀመሪያ ይሄ እኮ ቅደም ተከተል እንጂ የሌላ እኮ አይደለም የሚለው ቅደም ተከተል እንጂ የተዛባው ይሄ ግጭት አይደለም አሁን ይሄ የተዛባው አለ እሱ ነው ይሄ ይሄ ቅደም ተከተል እንጂ ወደ መቅደስ ጫፍ ነው መጀመሪያ መጀመሪያ በዚህኛው ዘገባ ምንድን ነው መጀመሪያ ወደ ተራራ ወሰደ ይላል አራቱም አራቱም አራቱም ኢየሱስ ምድር ላይ በነበረው ጊዜ ተጻፈው ስለሆነ ምንም አይነት ይኸው እኮ ተጋጨ የሚባል ነገር አይደለም ግን እኔ ተጋጨ ማለት አድርግ አንድ ቦታ ላይ አድርግ ያለውን አታድርግ የሚል ሐሳብ የታገኘው ይህ ግጭት አይደለም እኮ ሲጀመር ሁለቱም አንድምታ አላቸው። አንድምታ በአንድምታ ነው የሚፈጽሙት እነዚህ። ግጭት ግጭት፣ ለግጭት ሌላ ግጭት። እስኪ ንገረን አንድምታው ምንድን ነው የሚለው እኔ አሁን ሌላ ግጭት እያለች ነው። ቆይ ልጨምርላት አንድ ጊዜ ሌላ ይሄ ግጭት አይደለም፣ በዚህ ተስማማን። ይሄ ግጭት አይባልም። ለ እንድትነው አንተ ግን ከልሽ የሚያሳምን ትክክለኛ ነገር ኢየሱስ ክርስቶስ መቅደስ መጀመሪያ የወሰደው

መጀመሪያ ወደ ተራራ ነው የወሰደው፣ ከዚያ ደግሞ መቅደስ ጫፍ ነው ይላሉ ሉቃስ። እሺ እዚህ ጋር የትኛው ነው ትክክለኛው? ዝመር አይሰማም። እኔ የራሴ የሆነ ጥያቄ አለኝ፣ ሌላ ጥያቄ። ይህን እንደገጨት አላየውም። አላየውም ለማለት እኮ ማስረጃ ያስፈልጋል። በግድ ካልሆነ በስትለኝ ሙሉን አንብብለት፣ ሙሉን ስታነቡ ይገባል። አንብብለት ሙሉውን እሺ ውሳ፣ ይሄ ይሄ ግጭት ነው ብለን ግጭት ነው ብለን ተወርግሞ ችግር የለም። ግጭት ግን አይደለም። እኔ ግን ከቁርአን ከዚህ የባሰ ግጭት ላሳይ። ውሳ፣ ይሄ ግጭት አይደለም። አሁን ግጭት የሚባለው በደም የተጋጨበትን ከቁርአን ላሳይ። ይሄ ግን ግጭት አይደለም። መጀመሪያ ግን እኔ የገባሁት እዚህ ጋር ወደ ሰባት ጥቅስ ተጋጭቷል ብላችሁ ያወራችሁት ውሸት ነው። እኔ የለሁም ብላለን። እኔ ኃላፊነትን አታስቢም። ሆስቱ የአንተ ነው። እኔ አንዴ ቆሁ ምስል ስርዓት አስገብቻለሁ። አውራ ጥያቄዎች ካሉ መጠየቅ ትችላለህ። እሺ ጥያቄ እዚህ ጋር ምንድን ነው? ወደ ስምንት ጥቅስ ብዙ ሰው አለ። ወደ ሶስት ሺህ ምናምን ሰው ባለባት አንተ በእርግጥ ኑ አድርገህ የለህም። ይሄ ሰው ሁሉ ተናገረ፣ ችግር የለውም። ይሄ ግን ልክ አይደለም ልክ አይደለም። ይሄ ልጁ ልናገር አንዴ። አዳም እሺ፣ ከተናገርክ በኋላ እስክናገር ለምን አልገባ? እየተናገረ ነበር አይደል? ቀርፀህ ወስደ ምናምን መጣህ ዛሬ አለ ነው

እናንተ የሚጋጭ ከሆነ አድርገህ ልታወራ ስለሆነ እናሳይ። እዝራ እኔ የገባሁት ግን እነዚህ ጥቅሶች አየሁ ግን የሌሉ ስለሆነ፣ እሺ አሁን ሱራ ሁለት ሁለት ነው። ከዛ ቁርአን ላይ እዝራ ምዕራፍ 2 ቁጥር 13 ነው አውጣ ላልኩኮ እኔ አሁን መጽሐፍ ቅዱስን እዚህ ጋር አንድ በደም ሞቅ ያለብኝ ነገር አለ። አንደኛ እኔ ሌሎች ክርስቲያኖች ስላሉ መመለስ አትችልም። የመጽሐፍ ቅዱስን ግጭት ላሳይህ አንተ እንደማይገጭ ነበር። አሁን አላቀ። አሁን መጽሐፍ ቅዱስ መጀመሪያ ነው። አይ እናነበዋለን አንድ ነገር የለም። ምንድነው ለሌላ የምፈልገው እኔ መጽሐፍ ቅዱስ የተጻፈ ኦሪጂናል ኮንቃን ላላቅ ይችላል እዚህ የማላቆን ነገር ከዝም ብዬ መዘበረቅ እንዳይሆንብኝ የሚያውቁት እንጠይቃቸዋለን። አሁን ለምሳሌ አሁን የዕብራይስጥ ቃል እድሜ ሲጠይቃቸው አንዳንድ የዕብራይስጥ ቃላቶች የገቡበት አሉ። ይሄን ደግሞ የሚያውቁት ለቆንቆችና አስተማሪዎች ናቸው። እዝራ ምዕራፍ 2 ቁጥር 13 ላይ ወጣ እሺ ላውጣ። አሁን ግን የሆነ ጀል ገኝ እኮ ነው እኔ የመጽሐፍ ቅዱስ አስተማሪ አይደለሁም ነው ያልኩህ። ግን እዚህ ተወጥቶ ወጥቶ የተፈሰተ ነው አይቼ፣ ይሄ ነገር እንዴት ሆነ? እሺ መለስ ካልቻልክ፣ ሌላ ክርስቲያኑ እንዳለሱት በቃ። አንተ ምን ታድርገኝ? በቃ አዎ፣ እንደዛ አድርገው ግን እኔ ከቁርአን ልጠይቅ። አብራራኝ አውጣ

የአዶኒቅም ልጆች 666 አንዴ ቁጥሩን ጻፉት። የአዶኒቃም ልጆች 666 ጻፉ።

እሺ 718 እንደዚህ ላይ የአዶኒያም ልጆች 667 667 ይላል የቅድሞች 666 የትኛው ትክክለኛው ነህሚያ ነው ወይስ ዕዝራ ኦኬ እሺ እዚህ ጋር ይኸውልህ አንድ እዚህ ጋር እሺ ማብራሪያውን አውጥተን እና እምቦ የመጽሐፍ ቅዱስ ማብራሪያውን እና እምቦ ትክክለኛው ትክክለኛውን ለማወቅ ከፈለክ አልኩህ እኮ እኔ አሁን አስተማሪ አይደለም አልኩህ ለውጥ አውጥቼ ላንብበልህ አውጥቼላለሁ በል። ስድስት ማለት ነው ስልሳ ስድስት ናቸው። ስድስት ማለት ነው ስልሳ ሰባት የአዶኒቃም ልጆች ስንት ናቸው? እስራ አይደለም። የመጽሐፍ ቅዱስ ኮንቴክስት፣ አንድ አድምጠኝም ጀመረ የእዚህ ዓይነት ግጭት እንደ ልሰጥህ እችላለሁ። ይኸውልህ ይሄ ይሄ ግጭት አይደለም። ይኸውልህ እኔ ግጭቱን ከቁርዓን ላሳየህ። ስንት ናቸው? የአዶኒቃም ልጆች ስንት ናቸው? ይኸውልህ እዚህ ጋር ይኸውልህ የመጽሐፍ ቅዱስ ኮንቴክስት ምናልባት እዚህ ጋር ያሉት ሲገለበጥ ምናልባት የዘመናቸው የተለያዩ ናቸው። የሞታ ልኖር ይችላል እኮ ይሄኮ ግጭት አይደለም። አንድ መጀመሪያ እዛ ሲነበር እዛ እዝራ ላይ እዝራ ላይ 666 ተብሎ ተዘግቧል፣ በምን ምክንያት ነው? እዚህ ደግሞ እዝራ ላይ በዚህ መልኩ 667 ተብሏል። አንዱ እዛ ነው የተጨመረው ወይስ እዚህ ነው የተቀነሰው የሚለውን ማብራሪያ እናያለን። ግን እኔ የመጽሐፍ ቅዱስ አስተማሪ አይደለሁም ቁርአን እያወጣሁ ማስረጃ ግን የቁርአን ጥቅሶችን አውጣና አንብብ። ለምንድን ነው የምትፈራው? አውጣ እያወጣው ነው። ቆይንቲ ምን ሆናል? አውጣ፣ ቀጥል። ከሌላ ክርስቲያን ካላች ቀጥል። እስከዛ ድረስ ለምንድን ነው አንተ ቁርአን ስለ ቁርአን ስለ

እኔ የመጽሐፍ ቅዱስ አይጠቅስ ቁጥሩን ነግሬህ ሄደህ አይተህ ህብራም ነው አይደለም የምታገኘው። እኛ ጋር እንደዚያ አይደለም። ክርስቲያን የሚል ቃል አለ ብሎ አጋሪዎች አይደሉም ወይ ነው ጥያቄ። ክርስቲያን የሚል ቃል አለ። ይሄ ቁርአኑ ላይ እሱ ላይ አራ ሁለት ሁለት ላይ የለም። በጣም ጥሩ፣ እና መሰግናለሁ። ለምን ታዲያ ክርስቲያን የሚል አጋሪ እንደሆኑ ክርስቲያኖች ወይም አይሁዶች አጋሪ እንደሆኑ ይናገራሉ። እዚያ ጋር የቁርአን አንቀጽ ላይ ክርስቲያኖች የሚል

ያውና ክርስቲያን የሚለውን ቃል አሳየን። እሺ አሳ አንብባ። አንብቤ እኔ እኮ ክርስቲያን አይደለም በአጋሪ የሚለው ቃል ነው የፈለግኩት። አልጠየቅንህም። ክርስቲያን አጋሪ፣ አጋሪ የሚለው የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ይላል። ክርስቲያን የሚል ቃል አለ። ኦኬ ክርስቲያን አጋሪዎች የሚለው አለ እንዴ ቁርአን ላይ ክርስቲያን ወደሱ ወደ መፍታቱ እንሄዳለን ችግር የለውም ከሆነ አጋሪ የሆኑ ሰዎችን እስኪያምኑ ድረስ አታገቧቸው ይላል ለሱ እንደላልኩኝ አሁን የቆየከው አይደለም። ባክ ነው የሰው ክርስቲያን አጋሪዎች አይደሉም ወይ ናቸው? ነው ቁርአን እኮ አጋሪዎች። ሄዳለን፣ ችግር የለው። እዚህ ጋር ክርስቲያን የሚለው እዚህ ቦታ ላይ ክርስቲያኖችን ብሎ ተናገረ። ክርስቲያን የሚላለው የለም ስለው ሳነብለት ጊዜ ቁርአን እንደሌለ ተረዳ። ክርስቲያን የሚል ቃል የለም እዚህ ጋር። ለምን ትዋሻላችሁ? አትዋሹ። ጠይቆ ይመለስላቸው። ሙስሊሞች ጋር መታችሁ የሆነ ቅጥፈት ስታነሱ ጊዜ ያንን የምታነሱትን ይኸው ጭንቅላታቸው ውስጥ አለ። መጽሐፉ ላይ ሳንል በፊት እናውቀዋለን። አንድ ማለፍ አይቻልምና ማለፍ አይቻልም። ገና ሀሳቡን ሲያነሳ የት እንደሚገኝ አውቃለሁ። ቶታ ቻለርላ